ዳጊ እንግዲህ እንደፎከረው እንደዛተው ቢኒ ለሰላም ቀድሞ ፍቅሩን ሳይገልጽላት ለሰላም ፍቅሩን ይገልጽላታል። ሰላምም እንግዲህ የፍቅር ጥያቄውን አልቀበል ስትለው ሻንጣውን ይዞ ከቤት ወጥቷል። የት ልትሄድ ነው ስትለው፣ በቃ አንቺን እያየሁ መኖር አልችልም፣ በደንብ አስበሽበት የፍቅር ጥያቄን ተቀብለሽ አብረሽኝ ካልኖርሽ እኔ መኖር አልችልም፣ የከፋ ነገር አድርጋለሁ ብሏት ጥሏት ይሄዳል። እሷም እንዳይሄድበት ለምነው ምንም ብትለው ሊቆም አልቻለም። ከቤት ወጥቷል ማለት ነው እንግዲህ ቢኒም አያውቅም። ቢኒም እንግዲህ ፖሊሱ ያለውን ካደረገ በኋላ ለሰላም አበባ ገዝቶ በር ከፍቶ ከኋላ እያያት ነበረ። ከዛ እንደምታለቅስ አላወቅም። እንደምታለቅስ ሲያቅ ግን አበባውን ከጠረጴዛ ላይ ጥሎ ለምን እንደምታለቅስ ይጠይቃታል ማለት ነው። ሰላም ሰላም ብያለው ወደ ነው። የተከበራችሁ ውድ ቤተሰቦች የምወዳችሁ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ያለው ፈጣሪ ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ያለም ጥቅ ሁሉ ሰላማችሁ እንደምን ደራችሁ? አንድ ሰማይ ከዋክብት ብዛት ትረፍርፍ ይበልልኝ። ሙስሊም ወንድሞችም ሰላም ብያለው፣ ሰላማችሁ ይብዛልኝ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ያ ወንድማማቾቹን ያጋደለችው የቤት ሰራተኛ ተከታታይ ድራማ በሱ ላይ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። አዳዲስ የምትመጡ ደግሞ ሰብስክራይብ ሀሳብ፣ አስተያየት እየሰጣችሁ አበረታቱኝ ማለት ነው። ነበሮች ደግሞ ብላይክ ሼር ማድረጋችሁን አትርሱ። የምታበረታቱኝ አሁንም በድጋሚ ሁላችሁንም አመሰግናለሁ ማለት ነው። ክበሩልኝ። እንግዲህ መግቢያሌ እንዳልኩት እንግዲህ ዳጊ ሁልጊዜም ቢኒ ፍቅሩን እንዳይገልጽላት ብዙ አይነት ምክንያቶች ቢደረድርም፣ ቢኒ ግን በስተመጨረሻ ወስኖ ፍቅሩን ሊገልጽላት አስቦ ነበረ። እንግዲህ ያው እኔ መቅደም አለብኝ ብሎ ያው የቀደመ ሁሉ የፈለገውን ያገኛል ማለት አይደለም። እንደ አይደለም ደግሞ በዚህ ድራማ አይተናል ማለት ነው። እሱም እንግዲህ ያው ቢኒ ሲወጣለት ከቤት ሰላምን እንግዲህ በግላጭ ብቻዋን ያገኛታል። እሱ ብዙ አይነት ምክንያት ደርድሮ ለነበረ ቢኒ ፍቅሩን እንዳይገልጽላት ቀድሞ እንዳይቀድሙ እሱ ያሰበው እኔ ቀድሜ ከጠየኳት እሺ ትለኛለች እሱ ቢጠይቃትም እሻትለው ነው የሚለውን ነበር ያሰበው ዳጊ ማለት እንግዲህ በጣም ራስ ወዳድ ነው። እኔ ያለሷ መኖር አልችልም፣ በቃ ያለውን ሀብት ንብረት፣ ሁሉ ነገር ቢሄድ ግድ እንደሌለው ሰው በቁሳዊ ነገር እንደማይገመት ወይ ደግሞ እንደማይለካ ቢነግረውም ቢኒ ግን እንዲጠላት በእሷ በሷ ምክንያት ብዙ ነገር ሆንን እያለ ቢኒ እንዲጠላት ብዙ አይነት መንገድ ብዙ አይነት እንቅፋቶች አስቀምጦ ነበር። ይሄ ሁሉ አልፎ እንግዲህ በሀይሉ ከተያዘላት በኋላ ነፃነቷን ካወጀች በኋላ የፍቅር ጥያቄውን ሊያቀርብ አበባውን ገዝቶ የት መጠየቅ እንዴት መጠየቅ እንዳለበት በደንብ አስቦ ተረጋግቶ፣ ምክንያቱም የሚያስበው ለጊዜው ሳይሆን ለወደፊት ለሁል ጊዜ ለዘላለም ስለሚያስባት ተረጋግቶ ነው። ይሄ ክልፍ የዳጊ ፍቅር ሳስበው ነው ልክ አንዳንድ ሰዎች አሉ አይደል? ዛሬውን ጠይቀው ዛሬውን ማግኘት የሚፈልጉ እንደዚህ አይነት ስሜት፣ ወይ ደግሞ የእልህ ፍቅር፣ አንዳንዴ ለራሳችንም ሳንሆን የሰዎችንም የምናጨልም እንደዚህ አይነት ነገር ነው እና ስለዚህ እንግዲህ ዳጊ እንዳለውም በቃ ዛሬውንም መቅደም አለብኝ ብሎ ወሰነ። እንዳለውም እንግዲህ ሰላምን ብቻዋን ያገኛታል። እሱም እንደሚያፈቅራት ሁሉን ነገር ይነግራታል፣ ይጠይቃታል። እሷም እንግዲህ በጣም እያዘነች ብትገምትም በተደጋጋሚ ቤታቸው ታግታ እናቷ ጋር በሄደች ሰዓት ቢኒ ሳያውቅ እንዳያችሁት ሁላችንም እንዳየነው እንዳያቅ እንዳይ እንዳትናገር ማስጠንቅቋት ነበረ። ሳራም እንግዲህ በዛ ያንን ምስጢር ስላወቀች ዳጊን ብዙ ጊዜ አስፈራርተው ነበር። ያ ሁሉ አልፎ እዛ ቤት ስመላለስ የነበረው እያለ ደረድርላትም ኢጆች ለጥፋ ያለው ያልኩትም ደስ ያለ ህይወት እንድንኖር ስመኝ የነበረውም ስለምወድሽ ስለማፈቅርሽ ነው። ስለዚህ እኔ ካላንቺ መኖር አልችልም። አንቺ የእኔ ካልሆንሽ የከፋ ነገር አደርጋለሁ። የማንም ሆነሽ ማየት አልችልም ይላታል። እሷም በጣም አዝናለሁ፣ እኔ የራሴ ሰው ያፈቀርኩት ሰው አለኝ፣ በጣም የምወደው ከነገ ዛሬ ይጠይቀኛል እያልኩ የሳራ ጉዳይ ይዞኝ እንጂ እኔ ቢኒን አፍቅሬዋለሁ አፈቅረዋለሁ ስትለው በጣም ይደነግጣል። በቃ የሚዝ የሚጨብጠውን እያጣል። ምክንያቱም እሷ ቢኒ የሚወደድ የሚፈቀር ልጅ ነው። ምክንያቱም ነገሮችን ተረጋግቶ አመዛዝኑ ነው የሚናገረው። እና የያዛት የሳራ ጉዳይ ነበረ። ሳራም እንግዲህ ያንን ስላወቀች ሰላም እንደወደደችው ቢኒ እንዳይወደደው እንደሚወዳት ስለምታቅ ያንን ለመበጥበጥ እንግዲህ የቤታቸው ውስጥ ሆና ቢኒ ጋር ዳጊና የኔና የቢኒን ግንኙነት አይወድም ስላልፈለገ ነው እየተደበቅኩ ከሱ ጋር ሄጅ የማድረው እንደዚህ ያለኝ እንደዛ ያለኝ እያለች እንግዲህ ሰላምን በጥላቻ ሞልታት ነበረ። ሰላም ግን ያው አስተዋይ ናት፣ ልክ እንደ ቢኒ ማለት ነው። ስለዚህ የሳራን ማንነት እስከምታረጋግጥ እሷም እየጠበቀች ነበረ። ቢኒም ደግሞ በሀይሉ ተይዞላት ነፃነቷን አውጃ ከሀሳብ ከጭንቀት ወጥታ ፍቅሩን እስከሚገልጽላት በጣም ቸኩሎ ነበረ። በጣም የሚጓጓው የሚጠብቀው ቀን ነበረ። ያ ሁሉም እንግዲህ ወንጀለኛ ለጊዜው ትንሽ ስቴፕ ሊሄድ ይችላል። መያዙ የማይቀር ጉዳይ ነው። በሀይሉም እንግዲህ ከብዙ ድካም በኋላ ከብዙ ሲቀይ በኋላ ተይዟል ማለት ነው። በኃይሉ እንግዲህ እስር ቤት ከገባላት በኋላ እሷም ነፃነቷን ባወጀች ማግስትም እንግዲህ ዳጊም የፍቅር ጥያቄውን የጠየቃት እንዲሁም ደግሞ የቀድሞ ፍቅረኛዋ የመጣ የቀድሞ ፍቅረኛዋን ብዙም እንደማትወደው ማለትም ብዙም ተቀራራቢ ነገር የላቸውም ለሳራም ነግራት ነበረ። ነገር ግን እሱ ከውጭ የመጣው ፍቅረኛዋ ኢዩኤል ማለት ነው እሱ በጣም ደስ እንዳለው እንደወደደችው እንደተቀበለችው አድርገው ነው ሲናገር የነበረው ለጓደኛው ማለት ነው። ያቺ ትምህርት ቤት ጓደኛዬን እኮ አገኘዋት ሶሊናን እያለ እያቆመመጠ ነበር። አሁን እሷን ይህንን ገላ ይዞ በቃ እሱ ራሱ የሚያፈቅራት አይመስለኝም። ወይም ደግሞ የራሱ ትዳር አለው ለጊዜው ነው እንደ ንግግሩ የሚፈልጋት። ስለዚህ አሁን እንግዲህ ቢኒ ያቆመው ድራማው አበባውን ይዞ ፍቅሩን ሊገልጽላት እያሰበ ቆሞ ስታለቅስ ሲያት አቅፎ ምን ሆነች ነው እያለ እየጠየቃት ነበረ። በዚህን ሰዓት እንግዲህ አሁን ቀጣይ ላይ እሱ ፍቅሩን ካልገለጽለት ትንሽ ይከብዳል ያስጠላል ፍቅሩን መግለጽ አለበት ምክንያቱም እሷ ቀድመው ቢኒ ዳጊ እንደጠየቃት ከነገረችው ዳጊና ቢኒ በጣም ይጣላሉ ያ ሁሉም ነገርም ከነገረችው ጥሩ ነው አንዳንዴም ሰው ከስተቱ ለመማር የዛን ሰው ስተት መናገር አስፈላጊ ነው ግን መጀመሪያ ፍቅሩን ቢገልጽላት እና እሷም የእሱን ፍቅር ጥያቄ ተቀብላ አብረው ሆኖ ችግሮቻቸውን በጋራ ቢፈቱ በጣም ደስ ይላል ማለት ነው። ካለዛ ግን እንደዛው እያለቀሰች ቢኒ ከቤት ወጣ፣ ዳጊ ከቤት ወጣ ካለችው እሷ እንዳስወጣች ወይ ደግሞ የሆነ ችግር እንዳላውቆ ቢኒና ሰላም ይጣላሉ ብዬ ይገምታሉኝ። እናንተም እንግዲህ ግምታችሁን ኮመንት ላይ አስቀምጡልን። ቀጣይ እንግዲህ አሁን ይለቀቃል፣ በጉጉት እየጠበቅ ነው። ቀጣይ ሲለቀቅም ይዤላችሁ እመጣለሁ ማለት ነው። ምክንያቱም አጓጊ ቦታ ላይ ነው ያቆመው። ወይ ፍቅሩን ሲገልጽላት ወይ ደግሞ በምን ምክንያት እንደ አለቀሰች ሰዓት ነግረው ነው ያለቀው ማለት ነው። ምክንያቱም ያው ዳጊ ሄዷል ከቤት ቢኒ እንደሄደ እንግዲህ አያቅም። ምክንያቱን ነግረው ምን እንደሚፈጠር ቀጣይ ላይ የምናየው ነው የሚሆነው። ውድ ቤተሰቦቼ የዛሬው ቪዲዮ እንግዲህ ይህን ይመስላል። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። አዲስ የምትመጡ በድጋሚ ሰብስክራይብ የምትለዋንበትን በመጫን የደወል ምልክቱን ተጭናችሁ ዘወትር ነው የምለቃቸው ውድ እናንተ እንዲደርሱ የደወል ምልክቱን መጫን አትርሱ። ላለው እንግዲህ ሀገራችን በጣም ነው የሚያምረው። ለምለም ተፈጥሮ ሀብት ያለበት ልታዩት ታይቶ የማይጠገብ ደስ የሚል ምድራዊ አቀማመጥ ያለን ውድ ኢትዮጵያውያንን ማለት ነው ኢትዮጵያዊ ማለት እንግዲህ በጣም ይታደን። ደስ የሚል ሰላም ያለበት ሰላም አሁን በአሁኑ ሰዓት በእርግጥ ሀገራችን ላይ ብዙ ነገሮች አሉ ግን እንደሚወራው ባይሆንም እግዚአብሔር አምላክ ደግሞ ሀገራችንን ሰላም አድርጎ ልክ እንደ በፊት ኢትዮጵያ በሰላሟ እንግዳ በመቀበሏ፣ በአንድነቷ፣ በመተሳሰቧ፣ በመረዳዳቷ ነው የምታወቀው። አሁንም ደግሞ ያ ጊዜ ተመልሶ እንደዚ የምንሆንበትን ያቅርብልን ሁላችንም ለሀገራችን ሙስሊሞች በዱዓችሁ ክርስቲያኖች በጸሎታችሁ አትርሷት ማለት ነው። በነገራችን ላይ አገር መምጣት የምትፈልጉ የምር አገራችን ጦርነት ነው የሀገራችን ችግር ነው ብላችሁ መምጣት እንዳትዘገዩ። ምንም የለ ፈጣሪ ይመስገን ተመስገን ነው። በዚሁ ላይ ተመስገን ካላልን የባሰ ነው፣ እና ስለዚህ እንደሚወራው ሶሻል ሚዲያ ላይ እንግዲህ ብዙ ነገሮች ትንሽ ይካበዳሉ። ስለዚህ መምጣት የምትፈልጉ እንወደ ሀገራችን፣ ሀገራችን ወርቅ ለምለም ደስ የምትልናት